እንዴት መጣ? ልጄን አፍቆይ ነው የመጣሁት? እም? ለምን መጣ? ለምን መጣ? ለምን መጣ ነው የሚባለው እንኳን ደህና መጣ ነው የሚባለው? አንድ ጊዜ ልጄን ላገኝና ምን ፕሮብለም ነው? እዚህ ሲጀመር አንተ መመላለስ አያስፈልግህም ነግሬሃለሁ። እንዴ እንዴ! ማን አለ ቤት? ማንም ኖረ አልኖረ መግባት አትችልም። ስለማትችል ልጅህን ማየት ነው የምፈልገው። ትንሽ ጊዜ ታገሰኝና ከእናቴና ከአባቴ ቤት ስወጣ ታየዋለህ። እዚህ እንደዚህ እየመጣ በእናትህ አትረብሽ። ትላንትናም ሲጀመር የማይደረግ ነገር አድርገን ሄድኩ አይደል፣ ስለሱም እናወራለን። አንድ ጊዜ ልግባና እኔ ምንም አላወራሁም። ቀበቀን የማውራት ሰልችቶኛል። እሺ፣ አንቺን አላወራሽም። ልጄን አውርቼ ልውጣ። አይቻልም። ያው ልክ እሱንም ማየት የምትፈልግ ከሆነ እኔ ከዚህ ስወጣ ትንሽ ጊዜ ነው የቀረኝ፣ ገባ ስወጣ ታየዋለህ። በቃ እንደፈለግክ ትሆናለክ ያኔ። እዚህ ግን እናት አባቴ ቤት እየመጣ ፕሊስ፣ አትረብሽ። ትላንትናም ያደረግከውን ነገር አይቻለው ግቢ ውስጥ እንደዛ ተወራጭተን ምናምን እንደውም ልቀቀኝ

ያውልክ ልክ እቃውም እንግዲህ ራስ ኮር ወደ ግቢ ውስጥ ይሄ ነገር ይዘሃብት አንስቶን የሰጡን ጥሎ ጥላውት ጥሎት ትሄዱ ነው ወይ ወይስ አንቺ ነው የሸጣችሁ? ብለ ስለዚህ፣ እኔ ግቢ ውስጥ እንደዛ እየተወራጨ ምናምን ትሄዳለህ። ጭራሽ እኔ ጋር ምንም እንደማያደርግ ደጋግሜ ሲቀጥል ደግሞ ከዚህ ትወጣ ትመጣለህ፣ እንደፈለግ ልጅን ታይዋለህ። አሁን ግን እዚህም በቃ አስፈላጊ አይደለም ገባ እኔ ደግሞ ልጅን የማየት መብት አለኝ። ለምድሮም እንደተናገርና እንድንጫጫው እኔ ልጅ የማየት መብት እኮ አለኝ፣ ማንም አይከለክለኝም። ዚ ነገሮች

ማልከፉ ነገር አታማግኝሽ፣ እሺ? እንጂ እግርህን ወደዚህ ወጣ አድርገው፣ በሩን ዘጋው። ነው ክርክራችን እንዲሰማ ቤተሰብ እንዲረበሽ አልፈልግም። ሰምተኛ እኮ እንዲረበሽ ካልሽ፣ በሰላማዊ መንገድም የልጄን አይቼ ነው የምወጣው። አይደለ አይቻልም። አይቻልም። ለምን አይቻልም? ምን እጠይቅሻለሁ። ስለማይቻል በቃ። ሌላ ነገር ምን እጠይቅሻለሁ። ምንም። ማን መጥቶ ሰጠና ነው ማለት በቃ፣ አያስፈልግም

እንደ ትናንት ነው የሰጠውን ነገር ጥላ ወርወረ። እንዳትሄድ፣ ቀስ ብለ በክብር ድምፅን ሳታሰማው አትዋራጅ። ሰው ለመኖር ብሎ ስድስት ጊዜ ሃይማኖት ይቀይራል። ሰው ለመኖር ብሎ ከሴቶች ጋር ቡና አጣጭ ሆኖ ይቀራል። ሰው ለመኖር ብሎ አእምሮውን ሽጦ ገንዘብ ስለሚከፍለው አንዷን ይመሰክራል፣ አንዷን ያዋርዳል፣ አንዱን ይመሰክራል፣ አንዱን ይደግፋል። ቡልሽት ቡና አጣጭ አርጌው ነበር። ከፖለቲካ ሶጥች። አሁን ደግሞ በአማራ ሴቶች እየዞረ ስለኔ የሚያነሳውን ነገር ብትሰሙ ታዝናላችሁ። ይቀሰቅስብኛል በኔ እናንተ ሌቦች ሁላችሁን አጋልጣችኋለሁ።